የዚህ ቤት ግርማ ሞገስ የሚጀምረው ልክ በሩን ከፍታችሁ ስትገቡ ከምታገኙት ረዘም ያለ ኮሪደር እና ለአይን ገደብ የሌለው ሰፊው ሳሎን ነው። በጣም የሚገርመው ነገር ሊቪንግ ሩም ውስጥ ሆናችሁ ወደ በረንዳ መውጣት ሳይጠበቅባችሁ ሙሉ ለሙሉ የከተማውን የሚያምር እይታ ማየት መቻላችሁ ሲሆን፣ ቤት ውስጥ የሚገባው የተፈጥሮ ብርሃን ቅልል ያለ ስሜት እንዲሰማችሁ ያደርጋል። ለፊኒሽንግ የተጠቀምናቸው የከለር እና የማቴሪያል ምርጫዎች የማይሰለቹና በቆይታ ብዛት ውበታቸውን የማይለቁ ሲሆኑ በተጨማሪም ቤትዎን ለማስዋብ ይዛችሁ ከምትመጡት ፈርኒቸር ጋር እንዲዋሃር ታስበው የተሰሩ ናቸው። የደንበኞቻችንን የአኗኗር ሁኔታ ታሳቢ በማድረግ ሁለት ኪችኖችን ያዘጋጀ ሲሆን አንደኛው ኦፕን ኪችን የራሱ ኤርሳከርና ስቶቭ ሲኖረው፣ ትራዲሽናል ኪችኑ ደግሞ የላውንደሪ ሩም አለው። ሁሉም መኝታ ክፍሎች ሰፋፊና በቂ የተፈጥሮ ብርሃን የሚያገኙ ሲሆኑ የክፍሎቹን ስፋት የሚመጥን ቁምሳጥንም ገጥመንላቸዋል። ይህ አፓርትመንት የሚገኘው 22 ሲግናል አካባቢ ሲሆን ጠቅላላ 238 ካሬ ባለ ሶስት መኝታ ተጨማሪ ሰራተኛ ክፍልም አለው። ዋጋውን በካሬ 120 ሺ ብር ወይም ደግሞ አጠቃላይ 28 ሚሊዮን 560 ሺ ብር ሲሆን 50 ፐርሰንት ቅድመ ክፍያ ከፍላችሁ ቤቱ መረከብ ትችላላችሁ ቀሪውን 50 ፐርሰንት በአንድ አመት ጊዜ ውስጥ እየኖራችሁበት መክፈል ትችላላችሁ 100 ፐርሰንት ለሚከፍል ሰው ደግሞ ዲስካውንት አዘጋጅተናል ይህን አፓርትመንት መግዛት የሚፈልጉ ሰዎች ኮንታክት አድርጉን እስቲ ልክ እንደዚህ አይነት ቆንጆ ቆንጆ አፓርትመንቶችን ማየት ከፈለጋችሁ አካውንታችንን ፎሎ ማድረግ አይረሳል ይህን አፓርትመንት እንዴት አገኛችሁት